በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሳ ሙታን በአብይ ኃይሎ ሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እሚዜስ ሰኮነ ፍሳ ወሰላም በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ለ2017 ዓመተ ምሕረት ለብርሃነ ትንሳኤው እንኳን አደረሰን እንኳን አደረሳችሁ። ተንሳ በከመይቤ ይሃሎ ዚ እንደተናገረው ተነስቷል። የማቴዎስ ወንጌል ምዕራፍ 28 ቁጥር 4። እንግዲህ የጻፈው ሐዋርያው ማቴዎስ ነው። የተናገሩት ቅዱሳን መላእክት ናቸው። ቅዱሳን መላእክት አሐደ ተራስ ወአደ ተርጋጸ ይላል። እመቤታችንና እንዲሁም ማርያም የቀረዮጳ ሚስት እንዲሁም ደግሞ እና እናት ብዙ ማርያሞች ናቸው እንዲሁም ደግሞ ሐዋርያ ዮሐንስ በመስቀሉ ስር ነበሩ ይላልና መጽሐፍ ቅዱሱ። በመስቀሉ ስር የነበሩ እናቶች በቅዱሳት መጻፍት እንደምንመለከተው በማቴዎስም፣ በማርቆስም፣ በሉቃስም በዮሐንስም መስቀሉ ላይ ሆነው መሞቱን፣ መገነዙን፣ መቀበሩን ያዩ እናቶችም ወንድሞችም ሶስት ነገሮችን አይተዋል። አንደኛው የት ቦታ እንደተቀበረ የት ቦታ ብዙ ጊዜ አሁን በሀገራችን እናቶቻችን ሞት መቼም በቤትም ቢሆን አይቀርም፣ በጦርነትም ቢሆን አይቀርም፣ በመንገድም ቢሆን አይቀርም፣ በገበያም ቢሆን አይቀርም። አሟሟቱ ግን ሞትን ለየት ያደርገዋል። አንዳንዱ በሰላም ወጥቶ አስከሬኑ በማዳበሪያ ተሰብስቦ ወደ ቤት ሲገባ አንዳንዱ ደግሞ በሳት ተቃጥሎ፣ አንዳንዱ ደግሞ በአውሬ ተበልቶ፣ አንዳንዱ ደግሞ አድራሻው ጠፍቶ። ስለዚህ እነዚህ ነገሮች ብዙ ጊዜ ምእመናንን ያስጨንቃሉ። እንደውም አንዲት እናት የተናገረችውን አንድ ሊቅ ባለቀኔ ይብላአኒ ኦፈ ሰማያዊ ዘበላ ወልድ የልጄን አስከሬን የበላ አውሪ እኔን የሚብላኝ ይብላለች። አስከሬኑ ጠፍቶባትና የአስከሬን አለመገኘትና የተቀበረበትን አለማወቅ ብዙ ጊዜ ሰዎችን ያስጨንቃል እና ጌታችን መድኃኒታችን ኢየሱስ ክርስቶስ የመጀመሪያው ቁጥር አንድ ሐዋርያቱ እንዲሁም እናቱ ድንግል ማርያም እንዲሁም ርቀው ይመለከቱ የነበረው ቅዱስ ስጋው ያረፈበትን ቦታ አይተዋል አይተዋል። ለዚህ ነው ብዙ ጊዜ ሰዎች ሐውልት በመስራት የተለያዩ ነገሮችን በማድረግ ዋጋ የሚከፍሉ። ሐውልት ምልክት ነው። መቃብር ያስከሬን ማስቀመጫ እና ምልክት ነው። ነገር ግን የከሬ መቃብር ይሄ ነበር፣ ይሄ ነው ለሚለው ለትውልድም ለአይምሮ ምን ህሊናም ይህንን ያደርጋሉ እና በአጭሩ የመጀመሪያው ቁጥር አንድ የተቀበረበትን ጎልጎታ መሆኑን ማየት ነው። አንደኛው። ሁለተኛው እንዳይነሳ በመቃብሩ ላይ የተቀመጠው የቢታንያ ድንጋይ። ያልታደለ ድንጋይ በክርስቶስ ላይ ይቀመጣል። የታደለ ድንጋይ ደግሞ ኦ ይሁዳ ዘይ ደፈር ደፈር ከለመድሃን ያለ ምስክር ይሆናል። ያልታደረ ድንጋይ በሰዎች ላይ ይወረወራል። የታደረ ድንጋይ ደግሞ ለቤተክርስቲያን ህንፃ ይሆናል። በአጭሩ ግን በክርስቶስ ላይ የተጫነ ደንጋይ ያ የኃጢአት ምልክት ነው ተብሎ ተቀምጧል። ቀራኒ ላይ ኃጢአት ተወግዶ የአይሁድ ደንጋይ ተሰብስቦ ግን በመድኃን ያለም መቃብር ላይ ተቀምጧል። ይህን ድንጋይ ማን ያንከባልለዋል የሚለውን በሁለተኛ ደረጃ ይዘውታል ማለት ነው። ሶስተኛውና የመጨረሻው እንዳይነሳ እነሳለው ብሏል። ምክንያቱም አይሁድ ያው ምሁራን ናቸው፣ ፈሪሳውያን በውስጣቸው ስላሉ ፈሪሳውያን የተማሩ ናቸው። ሰዱቃውያን ባለሀብቶች ናቸው። ጸሐፊዎች ደግሞ የታሪክ ጸሐፊዎችና ዘጋቢዎች ናቸው። ሁሉም ያውቃሉ። አውቀው ነው የተደበቁት። ምንድን ነው የሚባለው በኢትዮጵያን አነጋገር አውቆ የተደበቀ ቢጠሩት አቤት አይልም ነው። አምላክነቱን ያውቃሉ። መሀሪ መሆኑን ያውቃሉ። ትንቢተ ነቢያትን ሊፈጽም እንደመጣ ያውቃሉ። ሁሉን ነገር ጥቅቅ አድርገው ያውቃሉ። ነገር ግን እነሆ ሕሊናቸው ስለማይከሳቸው የሕሊና ዳኛ በእነሱ ዘንድ ስለሌለ፣ አይታችኋል አደለም። በማቴዎስ ወንጌል ምዕራፍ 27 ከቁጥር አንድ ጀምሮ አይሁድ በጧት ተነስተው በነግ ነው በክርስቶስ ላይ ምን እናድርገው ብለው ተሰበሰቡ ይልና ሮብረት ነው በነገራችን ላይ ያው ምክሮ ያለቀው ነገር ግን ከያዙት በኋላ ሳይጨብጡት መክረው ጨርሰዋል ከያዙት በኋላ ደግሞ ጠዋት ምን አሉ ምን እናድርገው ብለው እንደወሰኑ መጀመሪያ እንሰረው ከዚያ እንግረፈው ከዚያ በመስቀል ላይ እንግደለው ይህ ነው ምክራቸው ከዚያ በጠምዶት እንቸንክረው ነው ይህን ለማድረግ ግን የወቅቱ አዛዥና ባለስልጣን ማወቅ አለበት ባለስልጣኑ ካላወቀ ምን ማድረግ ስለማይቻል ለጲላጦስ ወስደው ሰጡት ጲላጦስም መረመረው ይላል መርምሮ ግን ያው ስለተማርነው በተከታታይ ይህን መናገር አይጠበቅብኝም። መርምሮ ግን ምንም አላገኝበት፣ ምንም አላገኝበት ሲል ሶስት ነገሮችን ተናገረ። አንደኛው ሚስቱ አጵሮቅላ ትባላለች። በህልም ያየችው ነገር ጥሩ አልነበረምና እባካን ተሰው ስሰቃይ ያድር ያለውና፣ በሱ በንጹህ ሰው ላይ እጅን አንሳ በለው ነበር። ሁለት ልጆች በቤቱ ነበሩት። ሁለቱም በሽተኞች ናቸው፣ ተናግረው አያውቁም። የሚገርመው ነገር ተናግረው የማያውቁ ልጆች ወደ አባታቸው ጠጋ ብለው ይህ ሰው ንጹሕ ነውና ልቀቀው፣ መልቀቅ ካልቻልክም እጅህን ነፃ አድርግ ብለው መክረውታል። በእነዚህ በሦስት ነገሮች ተጨንቆ መርምሮ ምንድና ያላቸው በበዓል ጊዜ አንድ እስረኛ ይፈታል፣ ማን ልፍታላችኋልና ጠየቃቸው ይላል። የወንጌሉ ነው ክርስቶስ የተባለውን ኢየሱስን አሳልፈህ ስጠን በርባንን ግን ልቀቀው ብለው ጠይቀውታል እንግዲህ ዓለም ማለት ወንበዴን የወደደች መድኃኒቷን የጠላች ለዚህ ነው ቅዱስ ያሬድ በመዋሥዕቱ ላይ መድኃኒቶሙ ጸልዑ እግዚኦሙ ሰቀሉ ይላል መድኃኒታቸውን ጠሉ አምላካቸውን ሰቀሉ መድኃኒቷን የጠላች ዓለም ወንበዴ የወደደች ዓለም ናትና ማለት ነው። በዚህን ጊዜ ነው እጁን በኒንቲራ ውሃ አስመጥቶ እጁን ታጠበና ምን አለ፣ ንጹሕ አነ ምደግሞ ለሕዝብ ሲል ከዚህ ሰው ኃጢአት ንጹሕ ነኝ አለ። በነገራችን ላይ መተርጉማን እንዲህ ይላሉ፣ አንዲት ነፍሳት አለች አውሬ፣ ከውሃው ትታጠብና ትወጣና በጭቃው ላይ ትንከባለላለች። ታጥቦ በጭቃ ዕሪያ ማለት ነው እና ጲላጦስ አሳል ታጠበና እና ምን አለ ውሰዱና እንደፈለጋችሁ አድርጉታል። ከታጠበ በኋላ ውሰዱ ማለት አልነበረበትም። ነገር ግን ምን አለ ታጥቦ ውሰዱና ግረፉ፣ እንደልማዳችሁ አድርጉ ብሎ ፈቀደላቸው ማለት ነው። ፈቅዶ እንዲገረፍ እንዲሰቀል አድርጎ ነፃ መሆን አይቻልም ማለት ነው። ስለዚህ ይህንን ነው የምንመለከተው። ከዛ ያዙት፣ ወሰዱት፣ እነሆ በቀራንዮ ላይ ሰቀሉት፣ ገረፉት። እዚህ በኋላ ላይ እንግዲህ ምን ሆነ? ወልጎታ ቦታ ላይ ምን ሆነ ማለት ነው። ተቀበረ ማለት ነው። ከተቀበረ በኋላ ደግሞ ምን አሉት? ሌላ ጥያቄ መጣ። ትናንትና አሳልፈ ስጠን ነው ትናንትና እንግረፈው ነው ትናንት እንግደነው ነው። አሁን ደግሞ ምን አሉ? እነሳለሁ ብሏልና ዘበኛ ቅጠርልን። ያሉት ይሄ ነው። እንግዲህ ዋናው መሰረታዊ ነገር ትናንትና የጮኸት አሳልፎ እንዲሰጣቸው ነው እንዲገሉት ነው እንዲቸነክሩት ነው። አሁን ላይ ደግሞ ምን አሉ? እነሳለሁ ስለአለ እንዳይነሳ ዘበኛ ቅጠርልን ያሉት የሚገርመው ነገር በጦንቻቸው የፈረጠመ ጉልበታቸው ታላቅ የሆነ ቁመታቸው የረዘመ ሰውነታቸው የተስተካከለ ጥበቃ ቀጠረላቸውና እነሆ እነሱ ወደ ቤታቸው ገቡ ነው የሚለው። እንግዲህ ከዚህ በኋላ ነው እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በመንፈቀ ሌሊት አስቀድሞ ልበ አምላክ ዳዊት በመዝሙር ሰባ ሰባት ላይ ምንድን ነው የሚለው ወተንሳ እግዚአብሔር ከመዘንቃ እምንዋሙ ወከመ ኀያል ወዳገሮኝ ወቀተለ ጸሮ በድሬው ጠላቱን ወደኋላ መታ። ብሉይ ኪዳንን ወደ ኋላ ተዘጋ፣ አዲስ ኪዳን ወደ ፊት መጣ ማለት ነው። ጠላትን ወደኋላ መታ፣ ዲያብሎስን አሰረ፣ እሱ ግን ተፈታ ማለት ነው። ጠላትን ወደኋላ መታ፣ እነሆ ጨለማን፣ ውድቀትን፣ ሲኦልን ወደኋላ መታ እና እሱ ግን በብርሃን ሕዝቡን አዳነ ማለት ነው። ወቀተ ለጸሮ በድሩ ወተንሳ እግዚአብሔር ከመዘንቃህ ምነዋም መጠጥ ጠጥቶ በኃይለኛ እንቅልፍ የነበረ ሰው በድንገት እንደሚነሳ ሆኖ ተነሳ ብሎ እንዳለ ተነሳል። በሌላ መልኩ ደግሞ መዝሙር ሶስት ሶስት ላይ ተነሳሁ እግዚአብሔር ደግሞ አንስቶኛልና አንሰ ሰከብኩ ወኖንኩ ወተንሳይኩ እስመ እግዚአብሔር አንሳአን ተኛው አንቀላፋው፣ እግዚአብሔርም ፈቅዷልና ተነሳሁ ባለው መልኩ ተነሳ። ሌላ መዝሙር አስራ አንድ ላይ ደግሞ ምን ይላል? ይዜ እትነሳ ይ እግዚአብሔር ረሲ መድኃኒትው አገልግሎት መድኃኒትን አደርጋለሁ ያለው አምላክ ይዜ እትነሳ ዛሬ እነሳለሁ አለ የተባለው አምላክ ተነሳ ነው። በሌላ መልኩ መዝሙር 131 ቁጥር 6 ላይ ተንስ እግዚኦ ውስተ ዕረፍትከ አንተ ቦታ ቦተ መቅደስከ አስቀድመህ አንተ ትሞታለህ፣ በጎንቦታ ትቀበራለህ፣ በሦስተኛው ቀን ትነሳለህ። ቀጥላ ደግሞ እናት ቅድስት ድንግል ማርያም ትነሳለች ብሎ በአምላክ ዳዊት አስቀድሞ የተናገረው ይፈጸም ዘንድ መድኃኔ ዓለም በተናገረውና እንደተናገረው በሦስተኛው ቀን ተነሳ ነው የሚለው ይህንን የሚናገረን። በሌላ መልኩ ዮሐንስ ወንጌል ምዕራፍ ሁለት ላይ አስቀድሞ እንግዲህ ሦስት ጥቅሶች እናምጣና ትምህርቱን እንጠቅል ነው። አንደኛ የማቴዎስ ወንጌል ምዕራፍ 12 ነው። በሌላ ትምህርት ስለተማር ነው አላሰፋውም። እንድናምንብህ ምልክት እንፈልጋለን ሲሉት ዮናስ ሶስት ቀንና ሶስት ሌሊት በአሳ መቃብርና በውሃ ውስጥ አድሮ እንደወጣ እኔም ደግሞ በሶስተኛው ቀን እነሳለኝ ነው፣ ምልክት ከዚህ ውጭ አይሰጣችሁም ነው። አንዱ ነው። ሁለተኛው በዮሐንስ ሁለት ላይ ምንድን ነው ያላቸው? ይህም ቤተ መቅደስ አፍርሱት በሶስተኛው ቀን አነሰዋለው ነው። አሁን እነሱ 46 ዓመት የተሰራውን በዘሩባቤል ያለቀውን ታንጾተ ቤተ መቅደስ ህንፃ መቅደስ መስሏቸዋል። ነገር ግን ሰውነቱን ነው። ይህን ሰውነት ትገርፉኝ ያላችሁ ትገሉኝ ያላችሁ፣ እቀበራለሁ፣ በሦስተኛው ቀን እነሳለው ነው። ሁለተኛ ነው። ሶስተኛው ለዮሴፍና ለኒቆዲሞስ ዝምላችሁ ገንዙኝ፣ ቅዱስ እግዚአብሔር ቅዱስ ኃያል እያላችሁ ገንዙኝ፣ የተነሳ ብላችሁ ብሎ ነበር። እና ይህን ስለሰሙ ሐዋርያትም እንደሚነሳ አምነዋል፣ አይሁድም አምነዋል። ሐዋርያት ቢያምኑ አማኞች ስለሆኑ ነው። አይሁድ ግን እነሆ ብንገድለው እነሳለው ብሏል እና ይርቁንም በነበረበት ሰዓት ካስካደብን ከቀማን ተከታይ ከተነስቶ ሁሉን ጠራርጎ ተከታያችን እንዳይወስድብን መቃብሩ ይጠበቅልን ብለው መቃብሩን አስጠበቁ። እንግዲህ ከዚህ በኋላ ነው በመንፈቀ ሌሊት በድንግል ማኅፀን በድንግልና ተፀንሶ የተወለደ ሕዝቅኤል 44 ቁጥር አንድ እንደምንመለከተው መላኩ ወደ ምስራቅ ያለኛል። ወደ ምስራቅ ስመለከት የተዘጋ በር አላለ የተዘጋው በር ቀይ ጎልማሳ ሳይከፍት ገባ አለ ወጣ አለ። ቀይ ጎልማሳ የተባለው መድኃኒአለም ነው። በር የተባለው የድንግል ማርያም ማኅፀን ነው። ገባ የተባለው ተፀነሰ ነው። ወጣ የተባለው ተወለደ ነው። ዘድንግል መናስክ እያሪሆ አ የድንግል ማርያምን ሰውነት በምንም አይነት መልኩ በድንግልና አው ገብቶ በድንግልና ተጸንሶ በድንግልና የተወለደ አምላክ በድንግል በድንግል በሕቱም መቃብር ማንም ባልተቀበረበት መቃብር የተቀበረው መድኃኔ ዓለም ከመቃብሩ ላይ አንድ ጠጠር ሳይነሳ አንድ ድንጋይ ሳይነሳ እነሆ ወተንሳ በመንፈቀሌሊት ይገርመኛል። እኔ የተወለደው በመንፈቀሌሊት የተጠመቀው በመንፈቀ ሌሊት የተነሳውም በመንፈቀ ሌሊት ዓለምን የፈጠረው በመንፈቀ ሌሊት ዓለምን የሚያሳልፈውም በመንፈቀ ሌሊት። ግሩ እኮ ነው እናንተ። በመንፈቀ ሌሊት ይላል ጠላቶቹ ወይም ወታደሮቹ ዙሪያውን እንዳሉ፣ ድንጋይ አንሱልኝ፣ አፈሩን በትኑልኝ ሳይል ተነሳ ይላል። ይህን መተርጉማን አባቶች ምን ብለው ይናገራሉ? ክርስቶስ ተንሳ ሙታን፣ ክርስቶስ ከሙታን ተለይቶ ተነሳ። በአብይ ኃይል ስልጣን በራሱ ኃይልና ስልጣን ብዙ የተነሷል። አላዛር ተነስቷል። አላዛር የአራት ቀን አስከሬን ነው፣ አንስቶ አርባ ዘመን ኤጲስቆጶስ አድርጎ ተጠቅሞበታል። ዶርቃ የምትባለዋን ቅዱስ ጴጥሮስ እንድትነሳ አድርጓል። እንደገና የኤልሳ አጽም ይገርማል፣ የሞተውን አስከሬን እንዲነሳ አድርጓል። ኤልያስ አንድ ሙት አንስቷል፣ ኤልሳ ሁለት ሙት አንስተዋል። በአጠቃላይ ማለት ነው ነገር ግን እግዚአብሔርን እየጠየቁ ነው። እግዚአብሔር ግን በአብይ ኃይሎ ሰጣን በራሱ ኃይልና ስልጣን መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል ተነሳ ነው። አሰሮ ለሰይጣን ሰይጣንን አሰረው። አጋዞ ለአዳም አዳምን ነፃ ወጣው። ሰላም ሚዜስ ሰይኩም ሰላም። ከዚህ በኋላ እስካለን ፍጻሜ ሰላም ይሆን ነው። ሀገራችን ያጣችው ሰላም ነውና እግዚአብሔር ሀገራችን ሰላም ያድርግልን። በአጭሩ ተነሳ ነው። ከዚህ በኋላ እንግዲህ እነማርያም መግደላዊት ተነሱ ወበሁርሰንት ጌሰት ማርያም መግደላዊት በጽራሃ በመቃብር ዛዲ ጽልመት። አዎ ገና ጨለማ ሳለ ማርያም መግደላዊት እነ ስሞን ጴጥሮስን ሌሎችም ማርያሞች ተነሱና ወደ መቃብሩ ይሄዱ ነው። አዎ አውጥተው ወስደውታል ወይስ መቃብሩ ውስጥ አለ እያሉ ይሄዱ ይላል። እንደውም የማርቆስ ወንጌል ምዕራፍ 16 ላይ ጨለማውን አልፈሩም። የጨለማውን አበጋዝ አልፈሩ፣ እንቅፋቱን አልፈሩም የአይሁድ ወታደርን አልፈሩም። የፈሩት ድንጋዩን ነው። ማን ይገለብጥልናል እያሉ ሲሄዱ፣ አዎ በማቴዎስ ወንጌል ምዕራፍ 28 እንደምናገኘው ቅዱሳን መላእክት ነጫጭ ልብስ የለበሱ በታችና በላይ ሆነው ቅዱስ ገብርኤልና ቅዱስ ሚካኤል ማለት ነው፣ አዩአቸው ፈሩ ይላል። ፈሩ ሲፈሩ አንተንሰ ኢትፍራ ወይ ትደንግጻ እናንተ ሳትፍሩ የተሰቀለውን አንድም የተነሳውን ኢየሱስ ክርስቶስን እንደምትፈልጉ እናምናለን አሎች ከዚህ በኋላ እሱማ እንደተናገረው ተነስቷል አሁን ትንቱ ተፈጸመ ተንሳ በከሜቢ ያለው ዚ እርሳችን ይሄ ነው አስቀድሞ ለፈሪሳውያን እነሳለው እንዳለ አስቀድሞ ለሰዱቃውያን እነሳለው እንዳለ አስቀድሞ ለዮሴፍና ለኒቆዲሞስ እነሳለሁ እንዳለ ተነስቷል በዚህ የለም፣ አለ። በመቃብር ምን አለ? ሕያውን ከሙታን መካከል ለምን ፈለጋችሁት? ለምን ትፈልጉታላችሁ? እሱማ እንደተናገረው ተነስቷላል። በዚህን ጊዜ ሴቶቹ አላምናሉ። አይታችኋል? ይሄ በሥርዓተ ጋብቻ ላይ አባቶቻችን ምን ይላሉ? ለጋብቻ ሴቶች ሲጠየቁ ይግደረደራሉ፣ ተሎ እሻይሉም ለምን ይሆናል አይሆንም ይጠራጠራሉ። ወደ ጋብቻው ከገቡ ደግሞ ጋብቻቸውን ላለማፍረስ ዋጋ ይከፍላሉ። ቶሎ ትዳር አይፈቱም። ወንድ ቶሎ ይጠይቃል፣ ቶሎም ደግሞ ጠላው ሺህ ማለት ባህሪ ያለ ሴቶችን ተመልከቷቸው የለም በዚህ ሲሏቸው አላምኖኑም ነው የሚለው በዚህን ጊዜ ነው በማቴዎስ ወንጌል ምዕራፍ 28 ቁጥር አንድ ላይ ድንጋዩን መልአኩ ሊያነሳው ፈለገና ማርያም መግደላዊትና ሌሎችም ባሉበት እንዲቆሙ አደረጋቸው ይላል። ባሉበት ከቆሙ በኋላ ተነሳና መልአኩ ድንጋዩን ገለበጠው ነው ድንጋውን ገለበጠው። ድንጋዩን ገልብጦ ተነስቷል፣ ባዶ ነው የቀረው መቃብሩ አላቸው ይላል። በዚህ ጊዜ እንዲህ ብለው ሲመለከቱ መቃብሩ ባዶ ነው። ዋን ኮርኮራ ለይት ይል ወደ ራራ ዲባሃ አብይ መላክ አው አብይ መላክ የተባለ ቅዱስ ሚካኤል ነው። ታላቁ መላክ ይለዋል። ታላቁ መላክ ደንጋዩን ገለበጠው ይላል። የኢትዮጵያን ጠላት እግዚአብሔር በእውነት ያስወግድልን። ደንጋዩን ገለበጠና አሳያቸው ይላል። የሚገርመው ነገር ሁሉም አመኑና ሄዱ ይላል። ማርያም መግደላዊት ግን ዘወራለችና ካትክልት ቦታ ተደበቀች ይላል። አያችሁ፣ አሁንም አላመነችም። ለዚህ ነው አሁንም አላመነችም። በኋላ ግን መላእክት ተነስቷል ብለዋት አላምላለችው። ለማርያም መግደላዊት ማርያም አለና መድኃኒዓለም ጥራት ሁላችንም በፍቅር መድኃኒዓለም ጥራት። መምህር አለችው። ያው ረቡኒ ነው መምህር አለችው። አይታው አመነች። ልጨብጸው ስትል ልትነካው ስትል አተንኪኝ ሁራ ንግር አለ አርዳይ ከበተንሳይኩም እነሙታ ነው ህየ ቀድሞ ገሊላ ይሬዩኒ ህሉና ተናገሩ ገሊላ እቀድማቸዋለሁ አለና በአጭሩ መቃብሩን በወንዶች በዮሴፍና በኒቆዲሞስ አደረገ። ትንሣኤውን ምስክር ደግሞ ሴቶች አደረገ። ይህን ልንገራችሁና ትንሣኤን ከሚያዝያ አስራ ሁለት ጀምሮ ሐምሳ ቀን ስለሆነ በተለያየ ትምህርት ስለምንማማረው እዚህ ላይም ጨርሰው። መቃብሩን በወንዶች አደረገ፣ ትንሣኤውን ምስክር ሴቶች ያደረገ በምንድን ነው ሲሉ መተርጉማን ይናገራሉ። አንደኛ ወንዶች መቃብሩን ስላዩና ስለቀበሩ ሴቶች ደግሞ የማያዳላ አምላክ ስለሆነ አስቀድመው እነሱ ትንሣኤውን እንዲያዩ ነው። በሌላ መልኩ ደግሞ ሴቶች ያገኙት ነገር ቶሎ ወሬው ስለሚዳረስ ፈጥነው እንዲያዳርሱት ነው ማለት ነው። ስለዚህ የትንሣኤው ክብር መድኃን ያለሙላችንን እንዲያጎናጽፈ መልካም ፈቃድ ይሆንልን። ትንሣኤ በአራት ነው። አንደኛ ትንሣኤ አልዓዛር በአራት ቀን የተነሳው ወለለኒ አነሰን ትንሣኤው በትንሣኤው መድኃኒያን ሁላችንንም እንዲያነሳ መልካም ፈቃድ ይሁንልን ሁለተኛው ትንሣኤ ልቡና መልካም ነገር ለመስራት መነሳሳት ለመቁረብ ቤተ ክርስቲያን ለመስራት ለመመጾት የኔርቶች ለማብላት ሁለተኛው ይሄ ነው ሶስተኛው ደግሞ የክርስቶስ ትንሣኤ ነው በራሱ አይደና በራሱ ሥልጣን አራተኛው ትንሣኤ ዘጉባኤ ነው የትንሣኤ ዘጉባኤ ባለቤቶች እንዲያደርግን መልካም ፈቃድ ይሁንልን ተንሣ በከመ ይቤ ያለው ዜ እንደተናገረው ተነስቷል። 6666 ግርፋት ተገርፎ በአምስት ምስማር ተወቅቶ በአንድ ጦር ተወቅቶ ምራቅ ተተፍቶበት ስጋው አልቆ አጥንቱ ተቆጥሮ ደሙ ፈሶ በጎልጎታ ተቀብሮ አፈር ተመልሶበት ድንጋይ በላዩ ላይ ተቀምጦ በጥበቃ ተጠብቆ የነበረው አምላክ ግን ጠላቶቹን ወደኋላ መጥቶ እርሱ ግን የትንሣያችን በግሩ ሆነ። ገብረ መስቀል ሚዲያ ነው። ሰብስክራይብ ላይ ክሸር አድርጉ። መልካም ትንሳኤ ይህም የትንሳኤ በዓል ሊበሉ የፈለጉ ያጡ በየሰፈራችን አብረው የጾሙ አብረው የጸለዩ ነገር ግን ቅርጫ የሌላቸው ዶሮ የሌላቸው በግ የሌላቸው አሉና እነሱን ይዘን በዓሉ እንድናከብር የእግዚአብሔር አምላካችን መልካም ፈቃድ ይሁንልን። በትንሳኤው የኢትዮጵያን ትንሣኤ እንድናይ በትንሣኤው የሀገራችን ትንሳኤ እንድናይ በትንሳኤው የቤተክርስቲያናችን የሃይማኖት ትንሳኤ እንድናይ መልካም ፈቃድ ይሁንልን። ገብረመስቀል ሚዲያኖ ሚዲያ ነው። ሰብስክራይብ ላይክ፣ ሸር አድርጉ። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። መልካም በዓል፣ መልካም ትንሣኤ ያድርግልን።